አራቱ ጉባኤያት የትርጓሜ መምህር የሆኑት መምህራችን መምህር ማዕበል ፈጠነ ያስተምሩናል። በተረጋጋ መንገድ ተከታተሏቸው ቀጥታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ መንፈሳውያን ካህናት፣ ቤተ ክርስቲያን አባቶች እንዲሁም በዚህ በመስቀል አደባባይ ላይ ክርስቶስ የተሰቀለበት በመስቀሉ ስር እንደ ቅድስት ድንግል ማርያም ቆማችሁ እግዚአብሔር በረከት እናገኛለን ብላችሁ አምናችሁ የመጣችሁ የእግዚአብሔር ቤተሰቦች፣ በለውድ እግዚአብሔር ስም እንደምንዋላችሁ እንደምንዋላችሁ እንደምን አመሻችሁ። አሜን እግዚአብሔር አምላካችን ቸርነቱ የማያልቅበት ርኅራዊ ቅፋ ዋህል የሆነ ፈጥሮ የሚገባ የተመሰገነ ይሁን ሳሌ ዘወትር ስማ የምንጠራት የታሪካ የነቢያት የሐዋርያት የቅዱሳን እመቤት የእመቤታችን የቅድስት ድንግል ማርያም አማላጅነት በእኛ በልጆቿ ላይ ይደርብን። አሜን በሉ። እንግዲህ እግዚአብሔር ከትናንትና በፊት ጀምሮ ዛሬ ለሶስተኛ ቀን በዚህ ጉባኤ ጠርቶ ሲያስተምረን ሰንብቷል። አሁንም መምህራኑ እስኪዘጋጁ ነው እንጂ እኔ ከእናንተ ጋር ብዙ የመቆየት ሀሳብ የለኝም። ምናልባትም መምህራኑ ሲመጡ ድረስ ለአጭር ደቂቃ የምንነጋገርበት የስነመርታችን ድረስ